ነገ ሂደዋ ይጠይቁኛል ብሎ አያስብም እንዴ? ጌታቸ በዚህ መልኩ እንደስ ይልባት ምን አባቱ አይደፉትም። ኖ ሰየ ምን መሰለህ ብዙ ሰውን በእኔ ይፈርዳል። ኔ ጠንካራ አጎት የለኝም፣ አጎቶቼ ሟች ናቸው። አባቴ ሟች ነው። ነውወንድማችን በስደት ነው ያለው። እታውቃለህ ምን ያክል ወንድሞች ስም ቢንቅ ነው የሰውዬ እንደዚህ ሊያደርግ ይሻለው። ነገ ወንድሞቿ ይመጣሉ ወይንም ደግሞ ይመጣሉ ብሎ እንዴት በምን ባያስብ ነው? ማነው የኔ እህት ለምሳሌ እንኳን የሀገር ልጅ አይደለም ሩቅም ይሆን የኔ እህት እኔ ወንድም እያለውኝ የኔ እህት በዝም መልኩ እንደዛ አርጎ አጎሳሎ ገንዘቧን ዘርፎ ቤቷን ክዶ የት ሊኖር ነው? አላቅም። ጭራሽ ቤቱ ይቅርና እንደገና አመት የሰራሽውን እንግዲህ ደሞዜን ደግሞ ወደ ስድስት መቶ ሰባት መቶ ሺህ ብር አድርጎ ነው የጠየቀኝ ማለት ነው የሚጠይቀኝ ካለ እንዲሁም የሆነ መስፈራሪ ዘቻ። አሰላሙ አለይኩም ወራህመቱላ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። እንደ ወዴት እንሄድ ለአንዳንድ መጥፎ ባህሎች ስንብ ሲባል እንግዲህ ሴት ልጅ ባር ሳታገባ ትዳር ሳትይዛ ትኖርም እኮ። እንግዲህ የሴት ልጅ መከበሪዋ ደግሞ ትዳር ነው። ትዳር ሲኖራት ትደምቃለች፣ ትከበራለች። ትንሹም፣ ትልቁም፣ አሮጌውም፣ ሽማግሌውን፣ ቁፍጣጣውም አይፈልጋትም፤ ትከበራለች። በዚህ ላይ ደግሞ ግዴታ ልጅም ለመውለድም ለማንኛውም ነገር ባል ያስፈልጋል። እና ወዴት እንሄድ ነው? ብዙ ልጆች በትዳራቸው እያለቀሱ ነው የሚገኙት። ላይ በጣም የሚያሳዝነች ይች ልጅ እንግዲህ ብዙ እየተጨቃጨቁ ነበረ ከባሏ ጋር፣ ሚዲያ ላይ አንጥተውት፣ እሱንም ገንዘቧን ስጣት አትስጣት እየተባለ ነበረ። ባሏ ኢትዮጵያ ተቀምጦ እንደ ልቡ እየኖረ ነበረ፣ እሷ ይ በምትልከው ገንዘብ እንደ ልቡ እየኖረ ሱቅ ከፍቶ። ቤት ተሰርቶ ምን ተብሎ በዚያ ላይ ደግሞ አግብቶ እየኖረ ነው። ይቺ ልጅ ደፋ ቀና እያለች ባረብ ቤት ታውቃላችሁ፣ እንግዲህ እንዴት ሆነ እንደምንሰራ ስደት ላይ ያለን ሰዎች መዳን ቤት ያለን ሰዎች ታውቃላችሁ። እንደዚህ የሆነ እየሰራኝ እሱ ግን እየተንደላቀቀ በዚያ ላይ ደግሞ አገባባት። አሁን ንብረቴን ስጠኝ ነው የምትለው፣ ሁሉም ይቅርብ ንብረቴን ስጠኝ ከነ ሚስቱ ተያይዞ ደግሞ በእሷው ገንዘብ መጥተዋል ወደ ሳውዲ ማለት ነው እና በማን ገንዘብ ይመጣሉ ኢትዮጵያ በጠረረበት ሰዓት ማለት ነው። እና ኢትዮጵያ ማነው? ሳውዲ መጥተው ከእነ ሚስቱ አለች፣ በባህር ገብተዋል አለች። አሁን ንብረቴን ያካፍለኝ ነው እሷ የምትለው፣ ጨርሶ ንብረቴን ይስጠኝ ሳይሆን ያካፍለኝ። እኔ አፉልለታለሁ ነው ያለችው። አንድ ልጅ እንዲያውም ተገብቶ አንተ እኮ ሚስቶችን እኮ ሴቶችን ስናገባ እናስተዳድራቸው እንጂ እነሱ እኮ ሰርተው ያስተዳድሩን አደለም ምናምን እያለው ነበር እና አፉ ብላ ካልሰጠችህ እያለች ነበር ። እሷ ግን አፉ ብያለሁኝ፣ ንብረቴን ብቻ ያካፍልና ይስጠኝ ያለችው እያለቀሰች ማለት ነው። እንግዲህ እሱ ደግሞ ንብረት አልሰጥም፣ ስንት ዓመት እኔ ተጎልቼ አምስት ዓመት ተጎልቼ እሷን ቋንደ ቋንጣ ተሰቅ አለ። አያችሁ ወንድ ነገር፣ እሷን እየጠበቅኩ አምስት ዓመት ተቀምጬ ንብረቷን አላካፍልም ነው፣ ንብረቷን አላካፍልም፣ ንብረቷን ወስዳለሁ ነው አያችሁት እንግዲህ አምስት ዓመት ተቀምጬ እየጠበቅኳት ሴት ነበረች አንተን እየጠበኩ የምትለው ወንድ ልጅ ደግሞ እሷን እየጠበቅኩ አምስት ዓመት እንዴት ብዬ ነው ንብረት የምሰጠው ነው ያለው ሰባት መቶ ሺህ ብር ነው ስድስት መቶ ሺህ ብር እሱ ከፍቶበታል እና እሱንም አካፍላት ቢባል እንደ ብዬ ነው የምሰጠው እሷን ሲጠብቅ ኖሬ አለ ተመከቱ የሰባት ዓመት ደሞዝ ደግሞ አላላ ሂሳብ ገባ የሰባት ዓመት ደሞዝ አለ ብሎ ሂሳብ ገባ ማለት ነው እንግዲህ ሰባት ዓመት ሙሉ እንሰራለን። እዚህ ሀገር ስንመጣ ስራ ይጠፋል። ወር ያሁኑ ደግሞ ወር ሁለት ወር ተቀምጠን ነው ስራ የምንገባው። በዚያ ላይ በሁሉም ደግሞ ዝም ብሎ አይሰጠንም፣ መነጠቅ አለ። በዚያ ላይ የራሳችንን አስሜሳ እንገዛለን። እናት አባት አለ፣ ቤተሰብ አለ፣ ልንረዳ እንችላለን። የራሳችንን የሚያስፈልገን ነገሮች አሉ፣ ልብስ እንገዛለን። የምንበላው ብዙ ነገር አለብን። እንግጭ አድርጎ የሰባት ዓመት ደመወዝ ወደ ስንት ሺህ ብር ነው አስቦ ቁጭ አደረገላት ማለት ነው? የኖረችበትን እንግዲህ ተመልከቱ። እና ይሄ ህግ እንዳይፈርድም ግን እንጃ ብቻ፣ ግርም ግርም የሚል ጉዳይ ነው ነገሩ ሁላ። እንጃ ብቻ አላውቅም። የሴት ልጅ ገንዘብ፣ ሴት ልጅ ማስለቀስ፣ በቃ ሴት ልጅ አህያ ናት። እንደ ሰው ሀገር እየሰራች እንደገና የእሷ ንብረት ንብረቴ ነው እንደገና ደግሞ የመጣችበትን አመት ቆጥሮ የዚህን ሀል አመት ቀምጠሻ የዚህን ሀል አመት ደሞዝ አለሽ የሚባልበት ነገር ሁሉም ደሞዝ ኒንጃ ያገባት ተከራይቶ ነው እንዴ ይህን ያህል አመት ሰርተሻል እና ኧረ ኒንጃ እኔም ለማለት እንደሚከብድ አላውቅም አንዳንድ ወዶች ጋር በጣም ከባድ ነው የራሱን ህይወት እየኖረ የእሷን ህይወት አቃጥሎ አግብቶ ነው ከነሚስቱ የመጣው እንግዲህ እሺ እሱ አግብቶ ከነሚስቱ እየኖረ እሷን አረቤት እያሰራ አላህ ሳይቀጣውም አላሁ አለም ብቻ በጣም ይከብዳል። ይሄን ብሎ ለመፍረድ ልጅቷ ምንም ይቅርብኝ፣ ብቻ እሱ ይልቀቀኝ፣ ንብረቴን ያካፍለኝ ነው ያለችው። ጨርሻ አልተውለትም፣ ንብረቴን ያካፍለኝ ብቻ ይልቀቀኝ ነው ያለችው። አልፈለገችውም። ወንድም ምናምን ምናምን እያለ ነበር። ሰየው ደግሞ አይደፉትም ወይ ምናምን እያለ ነበረ። ተጊዜ ብዛት አላህ ይደፈዋል እንሻላ። ሌላ ደግሞ አባት ወንድም ከሌለ ሌሎቹ ብዙም አይደለም ብዙም አይደለም። ትንሽ ወንድም እንኪን እንዲገባላችሁ ይችላል እንጂ አጎት ምናምን እንግዲህ ያው ማስፈራሪያ ነው። ብቻ ወንድሞቿን ቢናገሩ ትንሽ ፈራ ይል ነበረ። ግን ውጭ ሀገር ቢኖሩ በስልክ መናገር ነበረባቸው ልጃችንን ለምንድን ነው እንዲህ የምታደርጋ ብለው ቢናገሩላት አሪፍ ነበረ። ሰው ቢገባበት ይፈራል። ሰው ካልገባበት ደግሞ እሷን ብቻ ነው የሚጫወትባት። እንደው አላህ ሀቁን ይፍረድልሽ። ወላሂ እንዴት እንዳሳዘነች በሮመዳኑ ስታለቅስ ላ ያስለቅሰውና ብቻ እህቶች ተጠንቀቁ። ባልን አምናችሁ ንብረታችሁን ለሱ የምታካብቱ ሰዎች ተጠንቀቁ ነው ለማንኛውም የሚችል የተመትተው ናቸው።